ዌልካም ዌልካም ዌልካም ዌልካም በጎችዬ፣ ዌልካም ዌልካም ዌልካም ዌልካም በጎችዬ። እንኳን ደስ አላችሁ በጎች፣ በጎችዬ። በልመናም ቢሆን ተሳክቶላችኋል። ዛሬ ሰርፕራይዞ የሰርግ ቀን ተቆርጧል። ሊሊሊ ላላላ ሉሉሉ ሰላም እንዴት ናችሁ? ደህና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? አላችሁ ደህና ናችሁ? እንዴት ናችሁ? እንደምንሰነበታችሁ ሰነበታችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንም በየሃይማኖታችን እንጸል እያልኩኝ እንደዚህ አይነት ኮሜንት የሚጽፉ ሰዎችን አይናቸውን ጨለማ፣ አገራቸውን ቄጤ አድርግልን እያልን ቪዲዮችን እንጀምራለን። አብርሽ ሚሊየነር መሆኑን አታውቂም? እንኳን ሊለምን ለሰው ይሰጣል። ልጅቷ እናንተና ናችሁ እያወቃችሁ ይጅበት ይጅበት ያላቸው አንገቷን ያስደፋችዋት በመጀመሪያ ፍቅርዬ መቼም አንገቷን አስደፋም። ሲቀጥል ደግሞ አብርሽ ሚሊዮነር ነው አይደለም የሚለው አዎ በትክክል ሚሊዮነር ነው ነገር ግን እናንተ በጎቹ እንግዲህ በይፋ የሶስት ወር ደሞዝ ብቻ ነው የአንድ ዓመት ሰርቼ የሶስት ወር ደሞዝ ብቻ ነው እጄ ላይ ያለኝ ሌላውን ለሩታ ልክ ያለው ስትል በይፋ ነው የተናገረችው ሰዊ ምን ቤት ነሽ? እኔ ጋር መጥተሽ ምን ያለሽ አዳሚ ማለት ነው። ምን ታላዝኛለሽ? እንደ እኔን ተፋቶ ግን ለቀቅ አድርጉኝ። እኔ የመዳም ቅመም ነኝ፣ ሸቃሌት ነኝ። ኦኬ፣ ሰርቼ የምበላ በራሴ የምኮራ ደግሞ፣ ቆመ ቀር ምናምን ለምትሉኝ ደግሞ ባልፈልጉልኝ ባል ፈልጉልኝ ባል እኮ አጥቼ ነው። እንደ እኔ አይነትና እንደ እናንተ አይነት ወሬኛ በየኮሜንቱና በየቪዲዮ እየሄደ ወሬ የሚያወራ ማን ይፈልጋል ብላችሁ ነው። ግን እኔ ብቻ አለሁ፣ ተመሳሳይ ነን። ማች ማች ዶንተች የሚያለች ሩታ ተመሳሳይ ስለሆንን ችግር የለውም። እናንተም ቆመቆር፣ እኔም ቆመቆር ላስ አንድ እኩል ስለሆንን ምንም አያስጨንቅም። እና ብዙ አትንጨርጨሩ። ኦኬ በቃ፣ ግብታችሁ ወላችሁም ከሆነ ችግር የለውም። እንኳን ደስ ያላችሁ። ለእኔም እስኪ እንደ ተዘመዶቻችሁ ምናምን ደና ሶታለ ደና ወንድ ካለ ማለት ነው። የእናንተ ቤጤ ካልሆነ ዳሩኝ፣ ችግር የለውም። እኔ እህታችሁ አይደለሁም? እንደ ቆሜ ብቀር ምን ትጠቀማላችሁ? ምንም አትጠቀሙ። እውነት ነው የምነግራችሁ። እና አትሽ ለጥለጡ እየመጣችሁ በጎች እየበዛችሁን፣ ይህን ሰሞን ሹ። በዚህ አጋጣሚ ግን የሩታ ደጋፊ የሆናችሁ በምሰራ ቪዲዮ ፈታ ብላችሁ ስቃችሁ ምናምን ለምትወጡት ከልብ ከልብ ከልብ ነው የማመሰግነው። እናንተ ገብቷቸዋል። በቃ የገባው ሰው እንደዚህ ነው ገባችሁ። ቤቴ ሳር የለም ብዬ በተለይ አሁን ወቅቱ ሙቀት ስለሆነ ደርቋል። ሳር የለም ደረቅ ነገር ደግሞ ድርቆች ደግሞ አላዘጋጀውም ባለፈው አመት አጋጣሚ ሆኖ ብዙም ሳር ስላልነበረ ጨረሳችሁት በልታችሁ ሹ ሰው ይከይታን ትችላ ብላችሁ፣ እንዴ እንዲህ በጣም ፈላችሁ እኮ። ይሄን ሰው በጣም ረባችሁ ገባችሁ። እንግዲህ አብርሽ እንደ ድሀ ያደረጋችሁት እናንተ ናችሁ። ላክን እያላችሁ ታላዝናላችሁ፣ እየወጣችሁ ታላቅሳላችሁ። ሶፋ የኛ ነው ማንኪያው ሹኳ የኛ ነው ትላላችሁ። ሹ ሰው የኛ ምን እናርጋችሁ? አፋችሁን ሰብስቡ። እኛ እኮ በግ ያልናችሁ እኮ ለዛ እኮ ነው። ምንም አይደለም፣ ምንም አላደረግንም እኛ። ጫዋነን የምትሉ ከሆነ ደግሞ አፋችሁን መሰብሰብ ነው። ምን አገባን እኛ እሺ ለማንኛውም ወደ ዛሬው ቪዲዮ ሲሄድ እንግዲህ ዛሬ ቪዲዮ ነጭ በነጭ ለብሰዋል። ነጭ አልብሳችሁ አሜን ብለናል። ተመስገን ልበሱ፣ እናንተ ልበሱ። እኔ እናንተ ልምሰድቡ በእናንተ ተመልካቾቻችሁ ምክንያት ነው። ባልሰድባችሁ ደስ ይለኛል። እና ሩት፣ አንዳንዴ በምትሰሪው ነገር ነው በቃ። አንዳንዴ አደለም፣ አ ሁሌ ነው። የቅርታ ተሳስቼ ነው። ሁሌ ነው፣ ሁሌ ነው፣ ሁሌ ነው። ተመጣሽ ጀምሮ በቃ አሁን ልትለወጥ ነው ልትመለስ ነው ብዬ ሳስብ ሌላ ነገር ታመጪና ታደፈርሸዋለሽ። ያው ልመና ማለት ነው። እኔ ደግሞ እሱ ነገር አይመቸኝም። ሴት ልጅ ሆኖ ያው ቆፍጠን ቆፍጠን ሲሉ ነው ደስ የሚለኝ። ና እንግዲህ የዛሬው ቪዲዮ በልመናም ቢሆን ተሳክቶ ነጭ መነጭ ለብሰው ስለመጡ ደግሞ ደስ ብሎኛል። እኔ ያው ሴት አይደለው እንዴ ግን ያው ተጠይቄ ቢሆን ደስ ይለኛል። የጠየቄ እንኳን እየቀረብኝ ያው እንዳላችሁት ቆሜ ብቀር ይሻለኛል። ቆመ ቀርብላችሁ የለ ይደረግ እንግዲህ ምንም አድረግ አይቻልም። ለማንኛውም ስቴጅ ላይክሸር ሰብስክራይብ አርጉ፣ ችግር የለውም በጎችዬ፣ እናንተም አርጉኝ ሰብስክራይብ አርጉኝ ስደቡኛው መቼም፣ ነገም እኔም እንደነሱ መጥቼ ስጫወትባችሁ እንደ ቋስ ጢባ ጥቤ ሳረግባችሁ ሳምርዬ እኔ ፍቅር እያላችሁ ስለምትመጡ እስከዛ ድረስ ጨጓራችሁ ላጥድብን እያለን ቢሆን ሰብስክራይብ አድርጉ። ሲቀጥል ደግሞ ስለ ፍቅር እየተጨነቃችሁ ልጆች፣ አትጨነቁ፣ በጊዜ ሁሉም ነገር ይሆናል። ዛሬ አዲስ ነገር ይኖራል ብለን ተስፋ እናደርጋለን እናደርጋለን። በዚህ አጋጣሚ ከሀይልዬ ጋር የምታቀናብሯት ልጆች ምን አስባችሁ ነው? ፍቅርዬ ከአይዬ ጋር የምታቀናብሩ ልጆች ምን አስባችሁ ነው? የኛ ልጆች ደግሞ አትንጫጩ። ያው ትንሽ ቅር ያለኝ ነገር ቢኖር ሚስቱን በአደባባይ የተነጠቀ ሰው ስለሆነ ትንሽ አልተመቸኝም። ቆፍጠን ያለ ሰው ብታመጡ ጥሩ ነበረ ካቀናበራችኋት አይቀር። ከዛ ውጭ ግን ፍቅርዬ በፎቶ ስለተጠፈች ከሌላ ሰው ጋር እሷ ከማንም ጋር ሄዳ ምትለጠፍ አይደላችሁ ብላችሁ አትረበሹ። ይሄ መለጠፍ ምናምን አያካትተውም። ሰው ለቪዲዮ ከዝነኛ ጋር ከተለያየ ሰው ጋር ይሰራል፣ ምንም አይደለም። መጥፎ ነገር ስታደርግ አልታየችም። ፎቶ ቢቀናበር ምንም ያክል የሚያንጫጫ ነገር የለውም። የኛ ልጅ በፎቶ ሳይሆን የምትለካው በተግባር ነው። ፍክሯን ክብሯን የምታሳየው በተግባር ነው፣ ቆማ የምታሳየው ስለዚህ ምንም መንጫጫት አያስፈልገውም። እኔ ግን ወደፊት ከፍ ካለ ሰው ጋር ነው እንደ ጠቁሙኝ ጠቁሙኝ እያቀናበርኩ ፖስታን ሰው ጠቁሙኝ። በቃ በማቀናበር ከሆነ የሰው ደም የሚፈላው ማለት ነው አዎ በነገራችን ላይ ግን ትንሽ ቀሚስሽ በጣም ባረዘም ሩታ ማለት ነው። ዋው ነበረች፣ ግን በጣም ረዘመችብሽና መሰብሰቡ እራሱ ትቸገሪያለሽ ብዬ ሰጋሁኝ። ለማንኛውም እስከ ማታ ድረስ ጠብቅሻለው፣ ጠብቃችኋለሁ። መልካም መቃጠል ለምትሉ ደግሞ እኔ መቼም አልቃጠልም። እናንተ ተንጫጩ፣ እነሱ ይለወጡ፣ ምን አገባኝ? ለምን ብዬ ነው የምቃጠለው? እኔ እንደእናንተ ምቀኛ መሰልኳችሁ? እን በሰው መለወጥ የምቀናው እኮ። እኔ በሰው መለወጥ አልቀናም። ገባችሁ? ይሄ ሁላችሁ ብሰድባቸው በሞልጫቸው ብናገራቸው፣ በስራቸው በተግባራቸው እንጂ ቪዲዮቹ ሲታይላቸው ምን ቢላቸው፣ እኔ እንደናንተ መቀኛ አይደለሁም። ጥሩ መስሎ ከታየ ላይክ አድርጌ ነው መውጣው፣ ቪዲዮ አይቼላቸው ነው መውጣው። ያው እንደናንተ መቀኛ ስለሆናችሁ እናንተ መቀኛ ስለሆናችሁ ግን ስድባችሁን ብቻ ታምኒ ላይታችሁ፣ ተሰድባችሁ ትወጣላችሁ፣ በየቤቱ ትሽለጠለጣላችሁ። ቶ ከምቀኛ ይሰውረን አይኖን ጨለማ ጉርንቄጥ የሚያደርግልን አሜን በሉ። እስከማታ ደረስ እንግዲህ ይህን ቪዲዮ ሼር ሼር ሼር አድርጉና ስር ያስገቡኝን የፋንዲሾችን ጤነኛው ሰዎችን የምፈልገው እንደ ዘንድሮ ታማሚ በስቱ አላማኑ ግቡ አስራ ሁለት ቁጥር ሚስማር ተወጉ ማለት የአስራ ሁለት ቁጥር መርፌ የለ። ለማንኛውም ደህና ዋሉ ቤተሰቦች። ይወዳቸዋሉ ሺ ምቶ ድኝ ምጦ ድኝ ወዳቸዋል የሰው ልጅ አልጨላመኔ